ጤና ይስጥልኝ የተከበራችሁ የብሬክስሩ ቤተሰቦች እንዴት ናችሁ? ሰላም ነው? የድርጅታችንን ወሳኝ ጉዳይ ለመፈጸም እዚህ ሀገር አሜሪካን ኦሬገን ስቴት፣ ፖርትላንድ በተገኘንበት አጋጣሚ እየሰማን ባለ ነው ዜና በጣም ተደስተናል። ኢንጂነር ግማ ተገኝ የአይቢቢ ራንክ አቺቭ በማድረግህ በጣም ደስ ብሎኛል። ደስታዬንም የሚገልጸው በእኔ በድርጅታችን የዳይሬክተሮች ቦርድ እንዲሁም ደግሞ የማኔጅመንት ስም ይሆናል። ሌሎች አቢዎችም ከዚህ ቀደም አይቢቢን አቺቭ እንዳደረጉ ሊደሮች ሁሉ በርትታችሁ፣ ጠንክራችሁ በመስራት ይህንን የድርጅታችንን ትልቁን ራንክ አቺቭ እንድታደርጉ በዚሁ አጋጣሚ የገለጽኩኝ አይቢዎች ቢዝነሳችሁን ኤክስፓንድ በምታደርጉበት አጋጣሚ ሁሉ የድርጅታችንን ፖሊሲ እና እንዲሁም ደግሞ የአካባቢ ካልቸሮች በጠበቀና በተስማማም መልኩ እንድትሰሩ አሳስባለሁ። ኢንጂነር ግርማ ተገኝ በድጋሜ እንኳን ደስ አለ ብዬ ስገልጽ ደስታዬ በልዩ ስሜት ነው። ማልዶ ነቅቶ ቀስቃሽ ግብራችን እንዳልፋ ሀሳብ